የውሃ ፖለቲካ፣ የቀይ ባህር ተዋንያንና የኢትዮጵያ ዲፕሎማሲ። የአፍሪካ ቀንድ ቀጠና ስምን መላክ ያወጣዋል እንዲሉ የቀጠናው ቀንደኛ ተዋናዮች እጅግ በርካታ ናቸው። የተዋንያኑ መበራከት ብቻም ሳይሆን ፍላጎቶቻቸውም ጉራማይሌ የሚባል አይነት ነው። ኢትዮጵያ፣ ኤርትራ፣ ሶማሌና ጅቡቲን እያካትተው ያ አህጉሪቷ ምስራቃዊ ክፍል የዓለም ሀያላን ሀገራት አይንና ትኩረት ያረፈበት ክፍል ሆኗል። ይህ ቀጠና ታዲያ ለውስጦቹ ቀጋ ለውጮቹ ደግሞ አልጋ አድርጎት ቆይቷል ማለት ይቻላል። የቀንዱ ጂኦፖለቲካል ተጽዕኖ ከቀጠናው ሀገራት ባለፈ የዓለምን ሰላም ንግድና ፖለቲካዊ እንቅስቃሴ የመበየን አቅም እንዳለውም ይነገርለታል። የአፍሪካ ቀንድ ስትራቴጂካዊ ተፈላጊነት የጀመረው ቀደም ባሉት ጊዜያት ቢሆንም ለአካባቢው ሀገራትና ህዝቦች ትኩሳት እስኪሆን ድረስም በውጭ ኃይሎች መዳፈን ስር የወደቀው ግን በአውሮፓውያን የዘመን አቆጣጠር 1889 የስዊዝ ካናል ከተከፈተ በኋላ እንደሆነ ይነገራል። በቀንዱ ውስጥ ብዙ ሀገራት ቢኖሩም በልዩ ልዩ ገዥ ምክንያቶች ታዲያ የኢትዮጵያ ሚና ታሪካዊ እድሜ ጠገብና ተጽዕኖው የጎላ ነው። በተለይ ደግሞ ሀገሪቱ የአፍሪካ አህጉር የውሃ ማማ መሆኗ በጎረቤቶቿ ዘንድ ተጽዕኖዋ እስከ ህልውና የሚደርስ ተደርጎም ይወሰዳል። ኢትዮጵያ መቶ ቢሊዮን ሜትር ኪውቢክ ውሃ በየአመቱ ለጎረቤቶቿ በነፃ እንደምትሰጥም መረጃዎች ያሳያሉ። እንዳለመታደል ሁኖ ግን በየአመቱ ውሃ በነጻ የምትለግሳቸው ጎረቤቶቿ ታዲያ ለኢትዮጵያ ዲፕሎማሲያዊ ስራዎች ምቾት ከመፍጠር ይልቅ ሳንካ ሆኖባት ቆይተዋል። አሁንም በተመሳሳይ በተለይም የግብፅና ሱዳን ዘመን ጠገብ የውጭ ግንኙነት ፖሊሲ በአባይ ወንዝ ውሃ ላይ የተመሠረተ ሆኖም ቆይቷል። ከ85 በመቶ በላይ በአባይ ወንዝ ውሃ ላይ አበርክቶና ድርሻ ያላት ኢትዮጵያ ታዲያ እስከ ቅርብ ጊዜ ድረስ ግሉል ሆና የመቆየቷ ሚስጥርም ከዚህ ሴራ የሚመዘዝ ኢፍትሐዊ ተጠቃሚነት እንደነበርም የአደባባይ ሀቅ ነው። የኢትዮጵያ የድህረ ህዳሴ ግድብ የውሃ ፖሊሲ ቅኝት ግን የቅኝ ግዛት ዘመንን የውሃ ትርክትን ሽሮ አዲስ የጂኦፖለቲካ ስትራቴጂካዊ ለውጥን የፈጠረ እንደሆነ መታየት ጀምሯል። በአባይ ወንዝ ላይ በአህጉሪቷ ግዙፍ የተባለለትን ግድብ ገንብታ ያጠናቀቀችው ኢትዮጵያ ትኩረቷንና ፍላጎቷን ወደ ሌላኛው ተፈጥሯዊ የውሃ ክፍሏ ዙራለች። አክሊሉ ከበደ የኢትዮጵያ የውጭ ግንኙነት ከጥንት እስከ ዛሬ በሚል ርዕስ ባሳተሙት መጽሐፋቸው፣ ኢትዮጵያ በአካባቢው ላይ ግዙፍ ሀገር እንደመሆኗ ህዝቧም ሆነ ኢኮኖሚዋ በየጊዜው እያደገ የሚሄድ በመሆኑ ያለ ባህር በር የምትቀጥልበት ሁኔታ አስቸጋሪ ይሆናል ይላሉ። የባህር በር ለስልጣኔ ያለው ወሳኝነት በየትኛውም ሀገር ታሪክ ውስጥ የታየው ሐቅ ነው። ጥንታዊቷ ኢትዮጵያ በአክሱም ስልጣኔ ተጠቃሽ ስትሆን በቀይ ባህር ላይ የነበራትን ገናናና የንግድ እንቅስቃሴ ዋቢ ማድረግም ይቻላል። እውቁ ዲፕሎማትና ጸሐፊ አክሊሉ ከበደ እንደሚሉትም ኢትዮጵያ ያለፈችባቸው የመነሳትና የመውደቅ ተረኮች ከባህር በር ጋር በነበራት ቅርበትና መራቅ ጋር ቀጥተኛ ግንኙነት እንዳለውም ታይቷል። የባህር በር የነበራት ዘመንና ገናና ስልጣኔን ለዓለም ያስተዋወቀች ኢትዮጵያ ከባህር በር ስትርቅ ደግሞ ምን ያህል የተጽዕኖ ደረጃ እንደሚጫናት ከዚህ ሌላ የተሻለ የታሪክ ማጣቀሻ ማቅረብ አያስፈልግምም ባይ ናቸው። ለኢትዮጵያ የባህር በር የህልውና ጉዳይ ነው የሚሉት የአማራ ክልል የህግና ፍትህ ኢንስቲትዩት ዋና ዳይሬክተርና የዓለም አቀፍ ህግ ምሁር የሆኑት ዶክተር ደስ ጥላሁን ጥያቄው የአሁኑ ትውልድ ብቻም ሳይሆን የመጻዩን ትውልድ እጣ ፈንታም የመበየን አቅም እንዳለው ያነሳሉ። የባህር በር የመጻዒዋን ኢትዮጵያ መዳረሻ የሚወስን በመሆኑ በቸልታ ሊታይ እንደማይገባውም ጠቅሰዋል። ምሁራን፣ ተቋማት፣ የፖለቲካ ሊቃንና ወጣቶችን በትኩረት መከታተል እንደሚገባቸውም ገልጸዋል። ዓለም አቀፍ ሕግ ምሁሩ የባህር በር ለኢትዮጵያ የህልውና ጉዳይ የሚሆንባቸው ሁለት አባይት ነጥቦችም ያነሳሉ። የመጀመሪያው ኢትዮጵያ በአፍሪካ ቀንድ ቀጠናም ግዙፍ ምጣኔ ሀብታዊ እንቅስቃሴ ያላትና ወደፊትም የማደግ ተስፋ ያላት ሀገር በመሆኗ ይህንን ምጣኔ ሀብታዊ እድገት የሚሸከም የገቢና ወጪ ንግድ ምቹ ሁኔታ መፍጠር ይኖርባታል የሚል እሳቤም ነው። በዓለም አቀፍ ደረጃ ከ80 እስከ 90 በመቶ የሚሆነው የንግድ እንቅስቃሴ በባህር ላይ የሚካሄድ ነው። 10 በመቶ የዓለም ንግድ እንቅስቃሴ ደግሞ በቀይ ባህር መስመር ይካሄዳል። እናም ኢትዮጵያ በዚህ የንግድ እንቅስቃሴ ውስጥ አይነተኛ ሚና እንደምትጫወትም የባህር በር የማግኘት ጉዳይ ቅድሚያ የሚሰጠው ጉዳይ ነው ሲሉ ይናገራሉ። ሌላው የኢትዮጵያ የባህር በር ጥያቄ የህልውና ጉዳይ የሚሆንበት ምክንያት ከብሔራዊ ደህንነት ጋር ይያያዛል።

ፍጹም ተረጋግቶ የማያውቀው የቀንዱ አካባቢ ዘላቂ ሰላምን ለማምጣት ወይም ለማጎናጸፍ የምትችል ሀገር ናት። ይህንንም በተደጋጋሚ ጊዜ ባሰማራችው የሰላም አስከባሪ ኃይል ብቃት አስመስክራለች። እናም የሀገሪቱን ብሔራዊ ደህንነት ለማስጠበቅ የባህር በር የማግኘት ጉዳይ የህልውና ጉዳይ ተደርጎ ይወሰዳልም ብለዋል። ኢትዮጵያ ያቀረበችውን የባህር በር ጥያቄ በፍጥነት ለመመለስ የውሃ ፖለቲካውን በበላይነት ለመምራትና የቀንዱን ሰላም ለማረጋገጥ ዲፕሎማሲያዊ ቁልፍ መሳሪያ እንደሆነም ደጋግሞ ተነስቷል። ታላቁ የኢትዮጵያ ህዳሴ ግድብ ከበርካታው ጠውረዶች በኋላ መጠናቀቁ አህጉራዊ የዲፕሎማሲ ድል ነው ያሉት የአውሮፓ ህብረትና የምዕራብ ሀገራት የኢትዮጵያ ፓርላማ ወዳጅነት ቡድን ሰብሳቢ አምባሳደር ዲና ሙፍቲ ናቸው። ኢትዮጵያ የበርካታ አህጉራዊ ድርጅቶች መቀመጫ መስራችና ንቁ ተሳታፊ ሀገር መሆኗን ያወሱት አምባሳደር ዲና ይህንን የቆየ ልምዷን ተሰሚነቱን አቅሟንና ታሪኳን ተጠቅማም ዲፕሎማሲያዊ ስራዎችን መስራት ይጠይቃታልም ብለዋል። በተጨማሪም ዜጎች ከሀገር በላይ ምንም ነገር እንደሌለ በማመንና ጥቃቅን ልዩነቶችን በማጥበብ በጋራ መቆምና በንቃት መሳተፍ እንደሚኖርባቸውም አንስተዋል። እንዲህ አይነት እድሎች ከዘመናት አንድ ጊዜ ብቻ የሚገኙ በመሆናቸው ምሁራን፣ ልሂቃንና ተጽዕኖ ፈጣሪ ግለሰቦችም ልዩነት የሚፈጥሩ ስራዎችን መስራት እንደሚኖርባቸውም አንስተዋል። በታዘበ አረጋዊ የተሰናደውን ዝግጅት ወደ እናንተ አደረስን።